ዩጋንዳ ካምፓላ የሚገኙ ስደተኞችን ልብ የሚያሞቅ አንድ ዜና ተሰማ። ዜናው በካናዳ ቶሮንቶ የምትገኘው ወንጌላዊት ቤተክርስቲያን ስደተኞችን በብዛት ለመውሰድ ከካናዳ መንግስት ፈቃድ አግኝታለች እና ተመዝገቡ የሚል ነበር። ታዲያ ይህንን ዕድል በመጠቀም አብያተ ክርስቲያናት ሰዎችን መመዝገብ ጀመሩ። ሆኖም በድንገት የተሰማው አሳዛኝ መግለጫ የስደተኞችን ልብ የሰበረ ነበር። የምዝገባ ሂደቱ ማን አስጀመረው፣ ወሬው ከየት መጣም፣ ለተፈጠረው ማጭበርበር ኃላፊነት የሚወስድ አለ ወይ የሚለውንና በስደተኞቹ ላይ የደረሰውን ጉዳት በተመለከተ አንድ ዝግጅት ይዤላችሁ ቀርቤያለሁ። በአክስት አገር ዩጋንዳ የዩትዩብ ገጽ እንግዳ የሆናችሁ ገጽን ሰብስክራይብ በማድረግ ቤተሰብ እንድትሆን እየጠየቅ ላይክ እና ሼር በማድረግ መረጃው ለሌሎች እንዲደርስ እንድታደርጉ እጠይቃለሁ። በቅድሚያ የጉዳዩ ተጠያቂ የሆነ ወጣት አስተያየትን በማቅረብ ወደ ዝርዝር ጉዳዩ እገባለሁ። ሰላም፣ እንዴት ነህ? ሰላም ነው፣ እንዴት ነው? ደህና ነሽ? አሎ፣ እግዚአብሔር ይመስገን። በካናዳ የምትገኝ አንድ ቤተክርስቲያን ወንጌላይት ቤተክርስቲያን ካምፓላ ላሉ ስደተኞችን ልትወስድ ነው በሚል በርካታ ስደተኞች ተመዝግበው ነበር እና አንተም የዛ እድል ተጠቃሚ እንደነበርክና በሰሞኑ ደግሞ በተሰማው ነገር ትንሽ ስሜት እንደተጎዳ ሰምቼን የደወልኩልህ እስቲ ራሰን አስተዋውቅና ምን እንደሆነ ንገረኝ። በመጀመሪያ አመሰግናለሁ ይህንን ሀሳብ ራሱ ለማንሸራለፍ የተሰማኝን ስሜት ለመግለጽ እድሉን ስላመቻቻችሁ እና ስሜ ብሬ ይባላለሁ። ካምፓላ ኦልሞስት ወደ አራት ዓመት ሆኖኛል እና እስካሁን ያው ፕሮሰስ አልጀመርኩም። አጋጣሚ እንትን እንደዚህ በቸርች እጣ አለ ተብሎ አንዲት ቤተክርስቲያን ነበረች፣ ወደዛ አመራሁኝ እና ከዛ በኋላ ሌሎችም ከኔ በፊት የተመዘገቡ ነበሩ። ሶስተኛ ወር አካባቢ ላይ ነው እና እጣው ያው ከስድስተኛ ወር በኋላ ነው፣ በዚህ ዓመት የሚወጣው። እስከዛው ግን ተመዝግባችሁ ስታተስ ያላችሁ አስገቡ። ከተመረጣችሁ ብዙ ድል ስላለ ሞስትሊ የመመረጥ ድል አለ ተባለ። እኔም አስገባው እንደማንኛውም ሰው ኤክሳይትድ ሁኜ ነው። በጣም በቃ እስክደነቅ ድረስ። የሚገርመው ነገር ቤተሰቦች የሚያውቃሉ ማለት ቤተሰቦች ስልሽ የቅርብ ጓደኞች ኢትዮጵያ ያሉ አንዳንድ በቃ እንደዚህ እንደዚህ የሚሳካ ከሆነ እግዚአብሔር ተፈቀደ እንደዚህ ሞክር ያለውና ያው ጸሎት አድርጉ የማለት ያክል እንትን እዛ ደረጃ ደርሻለው እና በቃ ውስጤ የሆነ ሚዛን ደፍታል። አትሊስት ከድሮ የተሻለ የሆነ ፕሮባብሊቲ ያለኝ ብዬ እና አጋጣሚ እንደዚህ አይነት ወሬዎች እኔ ብቻ አደለም ሌሎችን ጓደኞች አንዳንዶች እየሄዱ እየሰሙ ይመዘገባሉ እና በመሀል ግን አንድ እዛው ቸርች አካባቢ የማውቃት ልጅ ነግራኝ በዛ ላይ ደብዳቤውን ስትሰጠኝ በጣም የደነገርኩት በቃ መጨረሻ አንዳንዴ ተስፋ ማድረግ ደስ አይልም እና የሆነ ተስፋው የማይሳካ ከሆነ በጣም ነው የተሰበር እና በዚህ አጋጣሚ እንደዚህ ነገሮች ነበር የተፈጠሩት። ትንሽ ያስተጓጉላል፣ በጣም ያስተጓጉላል። ያ የተፈጠረው ነገር ያሳዝናል። ብሬ ልክ ነህ። ግን እስቲ እንደው ያው ውጤቱን ከመስማት በፊት ስለአንተ ትንሽ አጫውተኝ። ምንድን ነው ባክግራውንድ፣ ምንድን ነው ካምፓላ ላይ በምን አይነት ሁኔታ ነው የምትኖረው? እስኪ እሱን በጥቂቱ አጫውተን በእርግጥ ለእኔ ስደት እዚህ ሀገር የመጀመሪያ አይደለም። ከዚህ በፊትም በማስረጃ ደረጃ ዶክመንትድ ኖ ፎቶዎቼም አሉ፣ ሁሉ ነገሮች አሉና እኔ ሊቢያም ነበርኩ አንድ አመት፣ ሱዳን ነበርኩ አንድ አመት፣ ህንድ ራሱ ሳይቀር ነበር ወደ ስድስት ወርና፣ ብዙ ሞክሬያለሁ በራሴ በነበር በጊዜው ቼኖቼ መሰረት እና መጨረሻ ላይ ግን ወደ ካምፓላ ነው የመጣው። እዚህ አንድ አራት አመት ቆይቻለሁ። በአራት አመት ቆይታ ውስጥ እንግዲህ ብዙ ታሪክ አለው። እሱ ረጅም ስለሆነ ምናልባት በሌላ ፕሮግራም ቢያዝ ይሻላል። እና እዚህ ከመጣው በኋላ ግን ያው ማህበረሰብ ሽን ነው የምትመስሉ እና ብዙ ሰው ለካ የሚመጣው ለፕሮሰስ ነው፣ ኤርትሪያንም ኢትዮጵያንም። እና ብዙ ጓደኞችም ከእኔ በኋላ መጥተው ብዙ ሂደዋል። እና በግሩፕ ፋይፍ እና በቤተክርስቲያን እጣ እኔም አውቃቸው አብረን ግባስ ምንጫወት የነበሩት በቸርች ነው ሄዱት። እና እየሰማው እየሰማው ስመጣ እኔም ለምን እንደዚህ አጀምር ሰው ምናምን የለኝም ውጭ ማለት ነው ማቆስ እና ይህንን እድል ማግኘት የምችለው ጓደኞቼም ሲነግሩኝ በቤተክርስቲያን እንደዚህ እንደዚህ እንደሆነ ሲነግሩኝ፣ እኔም ወደዛ ሄድና ጠይቃቸዋለሁ። እና ስጠይቃቸው ያለውን ነገር እንደዚህ እንደዚህ ነው ያሳለፉት እንደዚህ እንደዚህ እና ከእኔ በላይ የሆኑ ለምሳሌ ፕሮሰስ መጀመር የሚያስችል ብዙ ነገር እንደዛ ሰውም ስለሌለ ነው ሰው የለም። እና አልቻልኩም እና በዚህ አጋጣሚ ነው ይህንን ወሬ ሰማሁና ሄድኩኝ። አሁን እንዳልኩሽ ኦፕንሊ እንደዚህ ያልጀመርኩኝ ፕሮሰስ እንደዚህ ለምን አትሞክሩልኝም ምናምን አልኳቸው። እነሱም ደስ አላቸው። እንግዲህ ብዙ ጣለ ተብሎ ይጠበቃል በካናዳ እና እኛም እንትንን እንቀበልና ዶክመንትን እንላክ። ያው እንግዲህ ተቀበሉ፣ እኔም ላኩኝ። ያው ተስፋ አድርግ ነው እንጂ እነሱም ሜክሹር አልሆኑም። ማለት እርግጠኛ ያልደረስሽበት ነገር ግን በጣም ግን ተስፋ ነበረው። ብዙ ሰውም ተስፋ አድርጎ ነበረ። መጨረሻ ላይ ጭራሽ ኮምፕሊትሊ ውሸት እንደሆነ በመድረክም ተነግሯል። እና በደብዳቤም ሲደርሰኝ ደርሰኝ ትንሽ ትንሽ አፊል ብሎ ከእንዲኖር በጣም ተሰምቶኛል። እንደዚህ ነው ያለው። ገብቶኛል። እንግዲህ አራት ዓመት በካምፓላ መኖር ያው ቀላል አይደለም። እኛም እዚሁ ኖረን ስለምናየው ውጣውረዱ ቀላል አይደለም። ምንም ፕሮሰስ ያልነበረው ሰው ድንገት ይሄ እድል መጥቶልሃል ተብሎ ከጀመረ በኋላ የሚፈጥረውን ስሜት ብዙ ሰዎች ላይ አይተነዋል፣ እንዴት ልብ የሚሰብር እንደሆነ አንተ ይሄ ፕሮሰስ የውሸት መሆኑን በምን አይነት ሁኔታ ነበር የሰማኸው? ምን ተሰማ ወዲያው ደብዳቤውን ወይም ደግሞ ዜናውን እንደሰማ? እኔ በጣም የሚገርምሽ ነገር በጣም በቃ ምን ብዬ ድንገት የሆነ አንዳንዴ ከዚህ በፊት መስማት የማይችል ሰው መስማት ሲጀምር ወይም መናገር የማይችል ሰው ድንገት ቢናገር ምን ያህል ቃላቶች እንደሚያወራ ምን ያህል እንትን እንደሚል አስቢና እኔ ስላላሰብኩኝ ይጀምራለውን ብዬም እንደዚህ ተስፋ አለኝ ብዬ አስቤ አላቅምን ነበር። በፕሮሰስ ብዙ ጊዜ ከስድስት ጊዜ በላይ በተለያዩ ሰዎች ሞክሬ አልተሳካልኝም። ባይዘ ማለት ወይ ቃላቸውን ያጥፋሉ፣ ወይ ደግሞ አልተመቸንም ይላሉ፣ ወይ ጣሁን ለሌላ ሰው አሳልፈው ለቤተሰብ ይሰጥሻል። እና ይሄኛውን ነገር ሳገኘው በቃ እውነት ነው የማምናም ብዬ ተቀብዬዋለሁ። አንደኛም ያው በቸርች አካባቢ ስለሆነ ትሉ ብዙ ጊዜ እውነተኛ ነገሮች አሉ ብዬ አስባለሁ እና ከዛ ባለፈ እንደ እንደ እንዴት ልንገርሽ እናገር ነበረ ጀመርኩ እኮ እያልኩ እና አወራ ስለነበረ ለጓደኞቼ ምናምን ይጠብቃሉ ሁሉም እና የሆነ ቶሎ መጀመሪያ ያሰብኩት ስሰማ ያንን ነገር እንዴት ብዬ ነው ለነሱ ማስረዳቸው ነው። ያሉ ለጓደኞቼ እንኳን ማለት እኔስ አንድ ብዙ ነገር በላይፌ ስላለፈ የሆነ ማግኘትንም ማጣትንም በጣም ቴስት አድርጌዋለሁ። እቀበለዋለሁም፣ ችግር የለም። እነሱ ራሱ እንዴት ብዬ ነበር ያሰብኩና አጋጣሚ እንትን ኢንፎርሜሽኑን ያገኘሁት አንድ ልጅ አብራኝ ነበረችና አቃቃት ነበረ እዛው ቸርች የምንሄድበት ቸርች ጋር አገኛት ነበረ እና መንገድ ላይ ያገኘችኝ ዋ እየጠጡ ካፌ ላይ እዚህ ወደ ከባላ ጋር አካባቢ ነው እና ከዛ እንደ ጠፋህ ብሬ ሰላም ነው፣ እንዴት ነው አለች። አምጠሩ እግዚአብሔር ይመስገን ሰላም አልኳት። እና ምን አዲስ ነገር አለ? እንዴት እንዴት ነው እጣው? አሁን ስድስተኛ ኦልሬዲ ሆን እና ሊደርሰን ይችላል አይደል? ምናምን ያልኳት፣ እንዴ አልሰማህም እንዴ? በመድረክ እኮ ተነገረ፣ ቀረኩ በጣም ይቅርታ፣ ይሄ ነገር የተሳሳተ ኢንፎርሜሽን ነው፣ እና በቤተክርስቲያን እኮ ተነገረ ይቅርታ ተብሎ እና አልሰማህም እንዴ? እንደውም ብላ ከዛ ላከችልኝ እንትኑ ይሄ በዋትሳፕ አለ ለአንቺ መልክት እልክልሻለሁ ደብዳቤውን ላከችልኝ በቃ እሷ ስታወራኝ እራሱ አላመንኩ ደብዳቤውን ሳይ በጣም ነው በጣም ነው ከሰላሳ ከአርባ ደቂቃ በላይ ነው በቃ ሩሩ ያወራውባት እኔ ብዙም አይደለሁም እኔ እንደውም እንትን አላልኩም እኔ እንደውም አልጀመርኩም እኔ ወረጂ በቤተሰብ ስለጀመርኩኝ አለች በራሴ ቤተሰብ ስለጀመርኩኝ እኔ አልከታተለውም ነበረ ለካ እናንተም እዚህ የተመዘገባችሁ ነበራችሁ። ስለነገረችኝ እራሱ በጣም ነው ቅር ያላት በቃ ይሄን ያህል እሷ ላይ ራሱ ያስተጋባውት ማለት ነው። ልክ አንቺን ሳገኝሽ እንደ የተሰማኝ ስሜት አይተሽ እንዳዘንሽ በጣም ማለት ነው። እና ከዛ በቃ በጣም ነው በቃ እኔ ባላውቀው ይሻለኝ ነበረ ታውቂያለሽ። እና ግን ያልጠበኩት ነገር ነበር ይሄ እና ደግሞ ከእኔ አቅም በላይ ከኔ አቅም በላይ ስለሆነብኝ ነው። እና አልቻልኩም በቃ። እና ኢቨን እሷን ያገኘኋት አንቺን ካወራሁሽ ከስድስት ቀን ከአምስት ቀን በፊት ነው ያገኘኋት። እንዳለቀቀኝ አንቺ ላይ ደግሞ ባሰብ በጣም ፊል ነው ያደረኩት ከእሷ እሷ ላይ ካስተጋባሁት በላይ ነው። አጋጣሚ እዛው ሶስት አራትም ስለነበራችሁ ማቃቸውም ስለነበሩ አንቺ ጋር እና ያቁም ስለነበረ ይሄን ነገር ትንሽ በጣም ነበር ፊል ያደረግኩኝ። ግን እግዚአብሔር እንግዲህ እግዚአብሔር በሌላ መንገድ ሊክሰኝ ይችል ይሆናል። ምን ማድረግ እችላለሁ? በጣም ኃላፊነቱን መውሰድ ያለበት የምትለው አካል አለ በዚህ ሂደት? ምንድነው፣ እኔ በግሌ ማለት ነው የሆነ ሞስት በቤተክርስቲያን አካባቢ የሚወሩ በየትኛውም እምነት በየትኛውም እምነት እውነት አላቸው ብዬ ነው የማስበው። ምክንያቱም አብዛኛው ፈሪያ እግዚአብሔር ስላለበት ነው። ላይክ ቢያወራ ኃላፊነት እንዳለበት እንደ ኃጢአት እንደሆነ አድርጎ ስለሚያስብ ማለት ነው። እና እንደዚህ አይነት ነገሮችን እኔ የምር የምር ነበረ ሃሳቡማ የምር ነበረ ብዬ ነው ማምነው። ለምን በቤተክርስቲያን አካባቢ ውሸት ነገር ይወራል ብዬ አላስብም ስልሽ፣ የምር ነበር የሆነው ነገሩማ፣ እኮ የተወራው የእውነት ነው፣ እጣው ምናምን የሚለው ነገር እንደሆነ፣ ግን በሆነ አጋጣሚ ፌል እንዳደረገ ነው የሚሰማኝ የመጀመሪያው ነገር ማለት ነው። ኃላፊነቱን ለመውሰድ ደግሞ ምናልባት አንድ ሰው እንዳለልሽ ሁለት ሰው እንዳለልሽ ብዙ ሰው ያውቀዋል ብዙ እንትኖች ያውቃሉ ይሄንን ጉዳይ ማለት ነው። እና እዚህ ያሉትም ሰምተው ይሆናል ብዬ አስባለሁ፣ ከካናዳ ማለት ነው ወይም ካናዳ ያሉትም የሆነ ነገር ነግረዋቸው ይሆናል ብዬ አምናለሁ እንጂ በመሀል የሆነ ያ ነገር ከመጣ በኋላ ይሄ ነገር እድሉ ወደ ሌላ ሰው ሽፍት አድርጎ እና እንደዚህ እንደዚህ ይሆናል ብዬ አላስብም። በዚህ ደረጃ ማለት ነው። እና ይሄንን ነገር ሊወስድ የሚችለው አካል በግሌ እንደ ቤተክርስቲያን ሳይሆን እንደ ግለሰብ ሊሆን ይችላል። ድንገት ግለሰቦች በሚስ አንደርስታንዲንግ በቃ ሲወራ ሲወራ ውሸትን ደጋግሜ እውነት ይመስላል የሚባለው ነገር አለ። ወይም እንደዛ ሆኖ ሊሆን ይችላል። የሆነ ሰው ሲያወራ ሲያወራ ስደተኛውም ሲያስተጋባው እንደዚህ አባል ሊሆንም ሲያስተጋባ ሲያስተጋባ እንደዛ ሆኖ ሊሆን ይችላል። እና ሊወስድ የሚችለው ግለሰብ አንደርስታንዲንግ በቃ ያላረገ ግለሰብ ሊሆን ይችላል። ማን ማን ብትኝ አላቅ። ሁለተኛ ግን ወሬው ደግሞ የእውነት ተወርዷል። በቃ የእውነት በአንድ ሰው አይደለም በሁለት አይደለም በቃ ነው ይታወቃል። በተለይ ተለይ ማለት አያስፈልግም፣ ግን እንዳለ ብዙ ሰው ያውቃል ይሄ ነገር ማለት ነው ማለት ያን ያልኩ ክራይስ ኢሞሽናል ዳሜጅ ነው ያለው እንጂ ፊዚካሊ የሆነ የመጣው የተፈጠረው ወይም ሰንባዲ የሆነ አንድ አስር ሺ ዶላር አምስት ሺ ዶላር የሆነ ብር የጠፋ እንትን ያለ ነገር የለም። በዚህ ምክንያት ማለት ነው ማለት በጊዜ ነው ያው ተጎዳን የሚለው ነው እንጂ በጊዜ ነው ያወቅ ነው አትሊስት ማለት ነው። ለዛ የሆነ ክራይሱ ኢሞሽናል ነው፣ ክሪሚናል ኬዝ ተደርጎ ማንንም አጠይቅም እንደምታቸው ከሌ ከሌ ብለሽ ለማስጠቆምም ይከብዳል እጅ ለመጠቆም እና እንዳልኩሽ ነው። በቃ እኔ ከእሱ ማን እንደሚወስድ አላቅም ኃላፊነቱን። በእርግጥ ትንሽ ኮምፕሊኬትድ ስለሆነ ብዬ ያ እንግዲህ እንዳልከው አሁን በስሜታችሁ ላይ በተለይ ይሄ ድል አግኝታችሁ ተመዝግባችሁ በነበራችሁ ሰዎች ላይ የፈጠረው ነገር እንደ ቀላል የሚታይ አይመስለኝም። በግሌ ለምሳሌ አንተን ትናንት ስናገኘ የነበረ የልብ በጣም ነበረ የሚያሳዝነው። አንተ ብቻ አይደለህም፣ እጅግ በጣም ብዙ ሰዎች። ስለዚህ ይሄ ጉዳይ ቸል ተብሎ ማንም ኃላፊነቱን ሳይወስድ የሚታለፍ እንደሆነ አላስብም፣ እኔ በግል ስለዚህ ህግም፣ የህግ አካላትም እንደገና ደግሞ የሚዲያ አካላትም ኢንቮልቭ አድርገውበት መቋጫ ሊሰጠው ይገባል። የሚል አቋም አለኝ። ለምን ካልከኝ ምናልባት ወደፊትም ተመሳሳይ ነገር በስደተኛው ላይ እንግዲህ የሚጠብቀው ከሌለ ስደተኛውን ከእንዲህ አይነት ነገር ሊታደገው የሚችል አካል እስከሌለ ድረስ የህግ አካላትና ሚዲያዎች በደንብ ኢንቮልቭ ቢያደረጉበትና መቋጫ ቢኖረው ጥሩ ነው እላለሁ በግሌ። አንተ በገጠመ ነገር የእውነት ከልብ ከልብ አዝናለሁኝ። በጣም ነው ልቤ የነካው በተለይ በአካል አግኝቼ እንዴት አይነት ልብ ስብራት ውስጥ እንደነበርክ ስላየው ማለት ነው። እንግዲህ የሚሆነውን አብረን እናያለን። እንግዲህ ፈቃደኛ ሆነህ ስሜት ልታጋራኝ ስለወደድክ ከልብ ነው የማመሰግነህ። ከጎንሽ ነን። በዚህ በዚህ እንደዚህ በተወራው ነገር የእውነት እንደሆነ እኔ ከጎንሽ ነኝ፣ የምር ነው። ምንም ይሄ ነገር አንዳንዴ አንዳንድ እንትኖች ለሚዲያ ተብሎ የሚወራ ነገር ሆኖ ሳይሆን እንዳልሽው ነው። በአንድ በኩል ካየችው ኢሞሽናል ዳሜጅ አለው፣ በጣም አለው። በጣም የእቃ ዳሜጅ ይሻላል፣ የብር ዳሜጅ ይሻላል። በጣም ነው እኔ ቢ ኦነስት አቅልየው ስላለፈ በቃ ለእኔ ስላላለው ነው እግዚአብሔር ብዬ እንጂ በጣም ነው ስብልብር ያለ። በጣም ግን ለእግዚአብሔር ስለተውኩት ነው። ሳምን ከቱ አደለም የምትዩን ነገር በደንብ ነው አክሰብት ማድረገው በደንብ ትክክል ነሽ። እኛም ደግሞ ከጎንሽ ነን። እርግጠኛ ነኝ በተወራ ወሬ የሆነው ነገር ሁሉ ብዙ ሰው እንደተመዘገበ፣ ብዙ ሰው እንደተሰበረ። ከኔ በላይ ደግሞ የሚገርምሽ አስራ ስድስት ሺህ ዶላር ተበልጣ እንደዚህ ተስፋ አድርጋ እንደኔ የምጠብቅ ነበረች በሚገርምሽ ሁኔታ ማለት መልኳኑ ላሱ አውቀዋለሁ። እና እንግዲህ እሷ ደግሞ ስትሰማው ሌላ አስራ ስድስት ሺ ዶላር እንደተበላሽ ነው የምትቆጥረው። በዚህ በዚሁ ፕሮሰስ ነው ገንዘብ የተጠየቀችው ወይስ ሌላ ፕሮሰስ? አይ ተጠይቃ ሳይሆን ሌሎች ናቸው፣ በግል ነው እንትን ያሏት እና በሌላ ኪስ ገና ሳትመጣ እዛ ሆኖ ነው እና እንደዚህ ይጀመርልሻል እንደዚህ እንደዚህ ብለው እና እሷ ተስፋ አድርጋ ነበር። እሷም እሷም ብትሆን ለምን ቢያንስ ብሬ ቢበላም በዚህ መልኩ ካገኘውኝ አትሊስት ካሳ ይሆነኛል ብላ ተስፋ ታደርግ ነበር፣ እሷም እና እሷ ራሱ እንግዲህ ምን ያህል እንደምትሰበር ነው። እና ብዙ አሉ ብዙ አሉ። እና እግዚአብሔር እንግዲህ ያጽናናቸው ነው። አይዞን ብሬ ወንድሜ፣ እግዚአብሔር ካንተ ጋ ይሆን። አገኘሃለሁ። ቴንኪው በድጋሚ ሰላሙንልኝ። በቅርቡ በካምፓላ የሚኖሩ የውጭ ፕሮሰስ ለማድረግ ምንም አይነት ዘመድም ሆነ የገቢ ምንጭ ለሌላቸው ስደተኞች ትልቅ የምስራች ተሰማም። ያለ ዘመድ ያለ ፕሮሰስ ያለ ስራና ገቢ ለበርካታ ዓመታት በተስፋ ብቻ የቆዩ ስደተኞች ተስፋቸውን በዚህ ፕሮሰስ ላይ አድርገው ተመዘገቡ። በካናዳ የምትገኘው ቶሮንቶ ወንጌላይት ቤተ ክርስቲያን ስደተኞችን በብዛት ለመውሰድ ፈቃድ ስላገኘች ተመዝገቡ የሚለውም ወሬ ነጋሪነቱንና አገልግሎቱን ዱባይ ባደረገው ፓስተር ፒተር ማድሪክ በኩል ወደ ካምፓላ መጣም። ፓስተር ፒተር ማድሪግ በካናዳ ቶሮንቶ ከተማ ከ35 ዓመት በላይ የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ከሆኑት ዶክተር ፓስተር አለማየሁ ጎንደሬ ከተባሉ ሰው ጋር ባደረጉት ስምምነት መሰረት ምዝገባው ተጀምሮ በፍጥነት ዕድኑ ልትጠቀሙ ይገባል ሲል በካምፓላ ነዋሪ የሆነ ቢንያም የሚባል ወንድምን አናገረም። በስምምነታቸው መሰረት ለረጅም ጊዜ ምንም ፕሮሰስ የሌላቸው ሰዎች መመዝገብ ጀመሩ በምዝገባው ሂደት በካምፓላ ያሉ የቤተ ክርስቲያን መሪዎች ምዕመኖቻቸውን ተሳታፊ እንዲሆኑ ያደረጉበት ሂደት ቀጠለም ታዲያ ለዘመናት በተስፋ መቁረጥ ውስጥ የነበሩ ስደተኞች ስለመጣላቸው ታላቅ እድል አመስግ ነው እና በቅጡ ተደስተው ሳይጨርሱ ከወደ ካናዳ አዲስ ወሬ ብቅ አለም የቶሮንቶ ወንጌላዊት ቤተክርስቲያን ሜ 9 2025 ባወጣችሁ ይፋ ደብዳቤ ቤተክርስቲያኒቱ ስለ ፕሮሰሱ የምታውቀው ነገር እንደሌለና ከዚህ የማጭበርበር ድርጊት በዩጋንዳ፣ ኬንያና ደቡብ አፍሪካ የሚገኙ ስደተኞች እንዲጠነቀቁ አሳሰበች። የኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶም ሜይ 9 2025 ጥብቅ ማሳሰቢያም በዩጋንዳ፣ በደቡብ አፍሪካና እንዲሁም በመሳሰሉት ሀገሮች በስደት ለምትገኙ ኢትዮጵያውያን ወገኖቻችን ቶሮንቶ ካናዳ ውስጥ የምትገኘው የኢትዮጵያ ወንጌላዊት ቤተ ክርስቲያን ስደተኞችን በብዙ ቁጥር ለማምጣት ከካናዳ መንግስት ፈቃድ እንዳገኘች እና በፓስተር ዶክተር አለማየሁ በኩል ስፖንሰር የማድረግ ሂደቱ እየተካሄደ ነው በሚል ቅጥፈት የተሞላ ወሬ ብዙዎችን ግራ እያጋቡ በስደት ላይ ካሉ ወገኖቻችን ገንዘብ ለመዝረፍ ጥረት የሚያደርጉ ክፎች እንዳሉ በሚያሰራጩትም ወሬ ብዙዎች እየተወናበዱ እንደሆነ ሰምተን በጣም አዝነናል። ቤተ ክርስቲያኒቱ በእንዲህ አይነት ተግባር ፈጽመው እንዳልተሰማራችና ይህም ፍጹም ውሸት መሆኑን እየገለጽን ከእንደዚህ አይነት መሰረተ ቢስ ወሬ እንድትጠነቀቁ በትህትና እናሳስባለን። እግዚአብሔር ይባርካችሁም። የኢትዮጵያ ወንጌላዊት ቤተ ክርስቲያን በቶሮንቶ ካናዳ። ይህ አሳዛኝ አስደንጋጭ ወሬ ሲሰማ ፓስተር ፒተር በካምፓላ ያለውን የምዝገባ ሂደት እንዲያስተባብሩ ወክሏቸው የነበሩ ሰዎች ሊያናግሩ ሲሞክሩ የተለያየ ሀሳብ በመስጠት ተጭበርብር ያለው አይመለከተኝም እና የመሳሰሉ ምክንያቶችን በመስጠት የተፈጠረውን ችግር በበቂ ሁኔታ ለማስረዳት ወይም ኃላፊነት ለመውሰድ ፈቃደኛ ሳይሆን ቀረም። ከሁለት አስርተ ዓመታት በላይ ሲያገለግል ከቆየ ፓስተር የማይጠበቅ ኃላፊነትን መሸሽ መጀመሩ ብዙዎችን አሳዝኗል። ፓስተር ፒተር ከካናዳ ወንጌላዊት ቤተክርስቲያን መጋቢ ከሆኑት ፓስተር አለማየሁ ጎንደሬ ጋር ባለው የቅርብ ትውውቅ ቤተክርስቲያናቸው ስደተኞችን ስፖንሰር ሆና እንድትወስድ ከካናዳ መንግስት ፈቃድ ማግኘቷን እንደነገሩት በማስረዳት የዩጋንዳን ፕሮሰስ እንዲያስተባብር ከወከለው ወንድም ጋር በቅርበት ይሰራ፣ በየጊዜውም የሚደዋወል ነበር። ከዚህም ባሻገር የካናዳ ወንጌላዊት ቤተክርስቲያን ስልክ ሰጥቶት ከፓስተር አለማየው ጋር ለረጅም ሰዓታት በስልክ ይነጋገር እንደነበርም ይናገራል። ሆኖም ስህተት ተፈጠረ ከተባለ በኋላ የስህተቱ መነሻ የት እንደሆነ በምን ምክንያትና ማን እንዳጭበረበረው ሳይገልጽ የስደተኛውን ጉዳት ከመጤፍ ባለመቁጠር ምን ታመጣላችሁ አይነት የንቀት አካሄድ ሄዷል። መቼም ተጭበርብር ያለው የሚለውን አይናችንን ጨፍነን እንሞኝለት ብንል እንዴት አንድ አገልጋይ ፊት ለፊት ቆሞ ጉዳዩን ለማብራራትና ይቅርታ ለመጠየቅ አቅም አጣም? በስደት ላይ በችግር ላይ ያለ ሕዝብ ላይ በዚህ ልክ መቀለድና መናቅ ለምን አስፈለገ? እውነትን እንደሚለው ተታሎ ነው ወይስ የተቀመረ ሴራ ኖሮ ነው የሚለው ጥያቄ የበርካቶች ሆኗል። ይህን የስደተኞችን ሮሮ ወደ ሚዲያ ለማምጣት ምክንያት ከሆኑ ነገሮች ውስጥ አንዱ በካምፓላ አበሻ ማህበረሰብ በብዛት የሚገኝበት በተለይም አዲስ አበባ በሚገኘው 22 ማዞሪያ ስም የተሰየመው 22 ተብሎ በሚጠራው የንግድ ማዕከል ቡና ለመጠጣት ከጓደኞች ጋር በተቀመጥኩበት መጥቶ ያናገረኝ አንድ ወጣት ታሪክ ነው። ይህ ወጣት በሱዳን፣ ግብፅ፣ ሊቢያ፣ ደቡብ ሱዳን ብዙ ተንከራቷል። ከሀገሩ ከወጣ በኋላ ወደ አውሮፓ ለመሻገር ያየውን መከራ ሲተርክ አሰቃቂ ነው። ዩጋንዳ ከመጣ በኋላ ያለ ረዳት የቆየ ሲሆን ከብዙ ዓመት በኋላ ያገኘውን የካናዳ ፕሮሰስ ተስፋውን አለምልሞለት እንደነበር፣ ሆኖም ፕሮሰሱ የተጭበረበረ ነው የሚለው መርዱ ልቡን እንደሰበረው እያለቀሰ አጫወተኝ። የዚህ የመከራ ምድር ቆይታ ያብቅቶ እኔም ወደ ካናዳ ሄጄ ራሴን አሻሽዬ ቤተሰቤን ረዳለው የሚለው ህልሜ አሁን የሚሆንበት ጊዜ የደረሰ መስሎ ነበር የሚለው ወጣቱ ከካናዳ ቶሮንቶ ወንጌላዊት ቤተክርስቲያን የተሰማው አሳዛኝ ዜና እጅግ እንደጎዳው ነግሮኛል። ለዚህ ዝግጅት ስል ያናገርኳት በቪዲዮ እና በድምፅ ለመቀረጽ ፈቃደኛ ያልሆነች ሴት ያጫወተችኝም ሌላ አሳዛኝ ታሪክ ነው። ከኢትዮጵያ ከተሰደደች በኋላ ካምፓላ ውስጥ በወር 10 ሺህ ሽልንግ እንኳን የሚረዳኝ ሰው በሌለበት የመከራ ኑሮ የገፋው ነው። በአንድ ምግብ ቤት ውስጥ ቡና በማፍላት ነው የምተዳደረው። ቤተሰቦቼ ብዙ የተቀናጡ ባይሆኑም ጥሩ ኑሮ ይኖራሉ። ወደዚህ ገንዘብ ለመላክ ግን አይችሉም። ኢትዮጵያ ሳለው የመጀመሪያ ዲግሪ ተመርቄ የሰራበት በነበረው ሙያ ካምፓላ ላይ ስራ ማግኘት ባለመቻሌ ቡና እያፈላው በችግር እየኖርኩ ነው። ይህ እድል ሲመጣና ስመዘገብ በካምፓላ የታገስኩት መከራ ፍሬ እንዳፈራ ቆጠሬ ጊዜው የደረሰም ፈጣሪም ያሰበኝ መሰለኝ፣ ተስፋይ ለመለመ። ሆኖም ፕሮሰሱ የተጭበረበረ መሆኑ ሲነገር ዲፕሬሽን ውስጥ ገባው ብላኛለች። በካምፓላ የሚገኙ አብያተ ክርስቲያናትም እነሱ ተጭበርብረው ምዕመኖቻቸው በመጭበርበራቸው እውነትን ለማፈላለግ ምን ያህል ርቀት ሄዱ? ወይስ ማንም እየመጣ ደስ ያለውን ቀልድ ቀልዶበትና ጭበርብሮት ስሜቱን ጎርቶት ሲሄድ ዳር ሆኖ ማየት መርጣችሁ ከሆነ እናንተ ፓስተር ፒተር ከሰራው ግፍ ያልተናነሰ ግፈኞች ናችሁ የሚል ተግዛዝ ልትቀበሉ ይገባል። በቶሮንቶ የምትገኘው ወንጌላዊት ቤተክርስቲያን የተፈጠረውን ችግር በማስተባበል ኃላፊነት ከመሸሽ በስተቀር የችግሩ ምንጭ ማንጋ ነው፣ ፓስተር ፒተር ማድሪንግ አገኘሁት ያለው መረጃ ከየት የመጣ ነው፣ በመጋቢያቸው በፓስተር አለማየሁ ጎንደሬ ስም በቤተ ክርስቲያናቸው ስልክ እየደወለ ሲያጭበረብር የነበረው ሰው ማን ነው የሚለውን እውነት ለማፈላለግ ፈቃደኛ አልሆኑም። በካምፓላ የምዝገባውን ሂደት ሲያስተባብር ከነበረ ቢንያም ለመረዳት እንደቻል ነው ከካናዳ ፓስተር ዶክተር አለማየሁ ነኝ እያሉ ያናገሩት የነበሩት አዛውንት ሰው ነበሩ። እኚህ ሰው ያናገሩበት የነበረው ስልክ የቶሮንቶ ወንጌላዊት ቤተክርስቲያን ነው። ሁኔታውን በተወሰነ መጠን ለማጣራት የቤተክርስቲያኑ አገልጋዮች ለማናገር ከሞከሩ ሰዎች ለመረዳት እንደቻል ነው የውስጥ ሰው የቤተክርስቲያኒቱን ስልክ እንደሚጠቀም ከዚህ ቀደምም የፓስተሩን ኮምፒውተር የሚነካኩ ሰዎች እንደነበሩ ጠቁሟል። ስለሆነም በቤተክርስቲያኒቱ ስልክ መጠቀም የሚችለው እዛው አካባቢ በአመራር ወይም በአገልግሎት ላይ የሚገኝ ወይም የተፈቀደለት ሰው እንደሆነ እየታወቀ ምንም አይነት ማጣሪያ ሳይደረግ የራስን ገመና መሸፈን እና ያልተረጋገጠ ስሜት የተጫነው መግለጫ ከቤተ ክርስቲያኒቱ በችኮላ መውጣቱ አሳዛኝ ነው። ይህንን ስልክ በመጠቀም ስደተኞችን ለማጭበርበር የተሞከረው ሙከራ ከዚህ በፊት ወይም ወደፊት የገንዘብ ማጭበርበር የተፈጸመበት ወይም ሊፈጸምበት የሚችል እድል እንዳለ አመላካሽ ነው። ስልኩ የቤተ ክርስቲያን እንደመሆኑ ብዙም ጥርጣሬ ሊፈጥር ስለማይችል ከዚህ በከፋ ሌሎች አካላት ለወንጀል ድርጊት፣ ለህገወጥ የገንዘብ ዝውውር እና ህገወጥ ነገሮች ዝውውር ሊጠቀሙበት የሚችሉትን እድል ሊኖር እንደሚችል መጠርጠር ተገቢ ነው። ስደተኞች ስማችንና መረጃችን ማንነታቸው ባልታወቁ አካላት ተወስዷል፣ በእኛ ስምና የስደተኛ ቁጥር ምን ሊደረግ ይችላል የሚል ስጋት ውስጥ ገብተዋል። ስምንት አምስት ሶስት ዓመታት ያለምንም ፕሮሰስ ያለደጋፊ ደጋፊ የቤት ኪራያቸውን እና የዕለት ምግባቸውን ለመሸፈን በስቃይ ኑሮን የሚገፉ ስደተኞች ላይ በዚህ መጠን መጨከን ምን አይነት ሞራልና አእምሮስ ፈቀደላቸው? በካናዳ የሚገኙት ፓስተር አለማየሁ በስማቸው ይህ ሁሉ ማጭበርበር ሲፈጸም ወጥቶ ማስረዳት ለምን አልቻሉም? የቶሮንቶ ወንጌላዊት ቤተ ክርስቲያን አገልጋዮችና ሽማግሌዎች ሁኔታውን ለማስተባበል መግለጫ ከማውጣት በስተቀር ተፈጠረ የተባለውን ስህተት ለማጣራት እውነትንም ለማፈላለግ ለምን አልፈቀዱም? ፓስተር ፒተር ማድሪግ እንደ አንድ የቤተ ክርስቲያን አገልጋይ በካምፓላ በሚገኙ ስደተኞች ላይ ለተፈጠሩ የልብ ስብራት እና ሀዘን ዋነኛ ተጠያቂ ሆኖ ሳለ ኃላፊነት ለመውሰድ ወይም የችግሩን ስር ለማጥራት ለምን አልፈቀደም? እግዚአብሔር አገለግላለሁ የፈጣሪ መልእክተኛ ነኝ ከሚል ሰውስ ይሄ ይጠበቃል ወይ? ፓስተር ፒተር ካምፓላ መጥቶ ባገለገለበት ወቅት ስደተኛው የሚኖርበት ጉስቁልና በጣም እንዳሳዘነው በመግለጽ ለፕሮሰሱ መነሻ በአይኑ ያየው ነገር እንደነበር ተናግሯል። ታዲያ ካምፓላ መጥቶ ያገለገለው በችግር ያለ ህዝብ ላይ መቀለድ ለምን አስፈለገው? ከእርሱ እውቅና አቅም በላይ የተፈጠረ ችግር ቢኖር ወጥቶ ማስረዳት ተሳስቼ ስላሳሳትኳችሁ ይቅርታ አድርጉልኝ የሚል ትሁት ልብስ ለምን አጣም? ይሄ ሰው ላለፉት ከ20 ለሚልቁ ዓመታት ያገለግለውን አገልግሎት በዜሮ የሚያጣፋ የስም ጉድፈት ሲያጋጥመው ሁኔታውን ማድበስበስ መፈለጉ አንዳች የተደበቀ ነገር ሊኖር ይችላል የሚል ጥርጣሬ በበርካቶች ዘንድ አሳድሯል። ነገሩ በጊዜ ባይደረስበት በቀጣይ ለፕሮሰስ ማካሄጃ ገንዘብ አምጡ በማለት ከተመዘገቡት በመቶዎች ከሚቆጠሩ ሰዎች ገንዘብ ለመቀበልና ለማጭበርበር ታስቦ ከሆነ ይህ ከህግም ከሞራልም ከመንፈሳዊነትም አንጻር እጅግ ጸያፍ የሆነ ድርጊት ነው። በካምፓላ የሚገኙ አብያተ ክርስቲያናትም ምዕመን ወሰዱብኝ ከሚል የጎንዮሽ እርግጫ ባሻገር ምዕመኖቻቸው ላይ የደረሰውን የልብ ስብራት ለመጠገን ብሎም ኃላፊነት የሚወስደውን አካል አፈላልጎ እውነትን ከማውጣት ይልቅ ምክንያቱ ባልታወቀ ሁኔታ የዝምታው አካል መሆናቸውም አሳዛኝ ነው። በካናዳ የምትገኘው ቅድስት የተባለች ሚዲያ ላይ የምትሠራ ግለሰብ ካምፓላ ምዝገባውን ያስተባብር የነበረውን ቢኒያም ይህ ካደረገችው በኋላ ጉዳዩን ወደ ሚዲያ ታመጠዋለች ተብሎ ሲጠበቅ ከአንድ ወር በላይ ዝምታ መምረጧ ለምንድን ነው የሚል ጥያቄ ማስነስቷል። በቀጣይ ተስፋ አድርገው የነበረው ለበርካታ ዓመት የጠበቁትና እንዳገኙት አስበው የነበረው ፕሮሰስ እንደ ጉም የተነነባቸው ስደተኞችን አነጋግሬ የቶሮንቶ ወንጌላዊት ቤተ ክርስቲያን እና ፓስተር ፒተር ማድሪግ የሚሰጡት መልስ ካለ አካትቼ በሌላ ዝግጅት እመለስበታለሁ። በቶሮንቶ ወንጌላዊት ቤተ ክርስቲያን ፓስተር አለማየሁ ጎንደሬ እንዲሁም በፓስተር ፒተር ማድሪግ ስም ማጭበርበር እንደተፈጸመ የስደተኞች መረጃ ባልታወቁ አካላት መወሰዱን በተመለከተ ለተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር፣ ለካናዳ ኤምባሲ እና ለካናዳ ኢሚግሬሽን ማመልከት ያለባቸው ሲሆን በተጨማሪም በቶሮንቶ ወንጌላዊት ቤተክርስቲያን ስልክ የተፈጸመው ማጭበርበር እንዲጣራ ለካናዳ ፖሊስ ማመልከት ተገቢ መሆኑን በካምፓላ ለሚገኙ አብያተ ክርስቲያናት ማሳሰብ ተገቢ ይሆናል። የመጀመሪያው ተጠያቂ ፓስተር ፒተር ለተጎዳው ሕዝብ ጉዳዩን ማብራራት አለበት። ሚዲያዎችና የሕግ አካላት ይህንን ጉዳይ ተከታትለው ከዳር በማድረስ ለተጎዱ ስደተኞች ድምፅ መሆንና ፍትህ መፈለግ ትልቅ የዜግነት ኃላፊነት ነው እላለሁ። ሰላማችሁ ይብዛለን።